ጋዜጠኝነት ሕይወት ሲያድን ሁለት ። ዘምኗል የሰዎች አስተሳሰብና ድርጊትም በብዙ ተለውጧል በሚባልበት የዛሬ ዓለም ሰውነት ተዋርዶ ቀርቷል የተባለው ባርነት አለሁ ብሎ ተገኘም። በኢንዶኔዥያ በሚገኙ ደሴቶች ገና በማለዳው የነዋሪዎች በር እየተንኳኳ ከሥራና ከድብደባ የቱን ትመርጣላችሁ እንደሚባሉ ጌ ስራን መርጠው የባሕር ውስጥ ምግቦችን ለማጥመድ በውኃው ላይ የተገኙትም በየቀኑ ያለረፍት ለመስራት እንደሚገደዱም በስማቸው ሳይሆን በሚሰጣቸው ቁጥር እንደሚጠሩ እንደሚጠሩም በዚህ ባርነት በጥቅም በተሳሰሩ ኩባንያዎች የሚመረቱ የባህር ምግቦች ዋነኛ ገበያም ትልልቆቹ የአሜሪካን ሱፐርማርኬቶች መሆናቸውን አሶሲየትድ ፕሬስ በ2007 ዓ ም በሠራው የምርመራ ዘገባ አጋለጠም። ይህንን ተከትሎም ከ2000 በላይ በባርነት የሚሠሩ ሰዎች ነፃ ወጡ፣ በዳዮች ለፍርድ ቀረቡ፣ በንግድ ሥርዓቱም ሰፋፊ ማሻሻያዎች ተከናወኑ። ጋዜጠኝነት ሕይወት ሲያድን ታየም። ለእኛም በሰፊው ድረሰን። በሰላም ያሳደር አምላክ በሰላም ያውላችሁ። የመገናኛ ብዙሃን አዋጅ ጥቂት ድንጋጌዎች አሁን ተመጥነው ይቀርባሉ። ጋዜጠኝነትና የሕግ ተጠያቂነት ላይ ያተኩራሉ። ደግሞ አልሰማንም እንዳትሉ፣ ነፃነቱን ጠብቆ ለሕግ የበላይነት መከበር እየሰራ የሚገኘው የኢትዮጵያ የፌዴራል ጠበቆች ማኅበር፣ ያልታሰበ አደጋ ከሚፈጥረው ስጋትና ከሚያደርሰው ጉዳት ለመዳን ከዘመን ኢንሹራንስ ይወዳጁ፣ ይተማመኑበታል የሚለው ዘመን ኢንሹራንስና ቅልጥፍናን ከብቃት ጋር አዋህዶ ዘመኑን የዋጁ ደንበኛ ተኮር አገልግሎቶችን እየሰጠም 30 ዓመታትን በስኬት እየተጓዘው ኑ ከመሪው የግል ባንክ ጋር አብረን እንስራ፣ አልሰማንም እንዳትሉ የሚለው አዋሽ ባንክ እንድታደምጡ ጋብዘዋችኋል። ዝም ብላችሁ አመስግኑና ቁም ነገሩን ውሰዱ። የመገናኛ ብዙሐን አዋጅ ለጋዜጠኞችና ለሚሰሩባቸው ተቋማት ከሰጣቸው መብቶች አንዱ ይህንን መረጃ ከየት አመጣኸው ተብሎ ያለመጠየቅን ነው። ለመረጃ ሰጫቸው ማንነትህን አናሳውቅም ብለው እስከ ተስማሙ ድረስ ለመግለጽ አይገደዱም። አዋጁ በአንቀጽ 49 ድንጋጌው የምንጭ ጥበቃ በማለት እንዲህ ይደነግጋል። አንድ የመገናኛ ብዙሃን ባለሙያዎች ለመገናኛ ብዙሃን ማንነቱ እንዳይገለጽ በመስማማት መረጃ የሰጠን ምንጭ እንዲገልጹ አይገደዱም። የዚህ የሕግ ጥበቃ ጥንካሬ ጥብቅነቱ የሚታየው በንዑስ ቁጥር ሁለት ሃና ለላይ በተጻፉት ድንጋጌዎች ነው። እነዚህ ድንጋጌዎች የመረጃ ምንጭ የሚገለጸው በፍርድ ቤት ትዕዛዝና በሚከተሉት ምክንያቶች ብቻ መሆናቸውን ይደነግጋሉ እንዲህም ይነበባሉ። ፍርድ ቤት በሚከተሉት ሁኔታዎች የመረጃ ምንጭ እንዲገለጽ ትዕዛዝ ሊሰጥ ይችላል። ሀ የተፈጸመ ከባድ ወንጀል ላይ ክስ ለመመስረት ወይም መከላከያ ለማቅረብ ወይም በሀገር ጸጥታ ላይ ግልጽና ድርስ አደጋን ለመከላከል ወሳኝ የመረጃ ምንጭ ሲሆንና ለ ክስ ለመመስረት ወይም መከላከያ ለማቅረብ አስፈላጊና ተቀባይነት ያለው ማስረጃ ከሆነና ድርስ የሆነውን አደጋ ለመከላከል ሌላ አማራጭ የሌለ ሲሆን ብቻ ነው። የመገናኛ ብዙሃን አዋጅ እንደ የመገናኛ ብዙሃኑ ተፈጥሮና አሰራር ሊከተሉ የሚገባቸውን የሙያ ስነ ምግባርን የሕዝብና የሀገርን ጥቅም ያስቀደሙ ግዴታዎችን ደንግጓል። በየትኛውም መልኩ አድሏዊ እንዳይሆኑ፣ እውነተኛና ትክክለኛ መረጃን እንዲያሰራጩ፣ እንደ ልብ ሲወድቅ ሲነሳ እያየነው እንዳለው ሳይሆን የማንኛውንም ሰው የግል ሕይወት የመከበር መብት እንዳይጥሱ፣ ለጸብና ጥላቻ ምክንያት እንዳይሆኑ ይከለክላል። የተከለከለው በተፈጸመ ጊዜ ማስተባበያ ማውጣትን ጨምሮ በየደረጃው በባለሥልጣኑ ስለሚሰጡ አስተዳደራዊ ቅጣቶች፣ የገንዘብ ቅጣት ፕሮግራም ስለማገድ ወይም ስለመሰረዝ እና ፍቃድን ስለማገድና ስለመሰረዝ ይደነግጋል። በመጨረሻም አሁን የማነብላችሁን ስታደምጡ ላታምኑም ግራ ልትጋቡም እንደምትችሉ እገምታለሁ። የአዋጁ አንቀጽ 86 ድንጋጌ ከመገናኛ ብዙሃን ጋር የተያያዙ ክሶች ስለሚቀርቡበትና ስለሚሰሙበት ሁኔታ እንዲህ ይደነግጋል። አንድ በመገናኛ ብዙሃን አማካኝነት የወንጀል ድርጊት በመፈጸም የተጠረጠረ ማንኛውም ሰው ወይም አካል በወንጀል ስነ ስርዓት ህግ ድንጋጌዎች መሰረት ለተጨማሪ ምርመራ በእስር እንዲቆይ ሳይደረግ ክሱ በቀጥታ በአቃቤ ህግ አማካኝነት ለፍርድ ቤት መቅረብ አለበት። ሁለት ክሱን ለመስማት ስልጣን ያለው ፍርድ ቤት የክስ ማመልከቻው በቀረበለት በ15 ቀናት ውስጥ ክሱ እንዲሰማ ማድረግ አለበት። ሶስት ፍርድ ቤቱ ክሱ ከመሰማቱ ቢያንስ ከአምስት ቀናት በፊት የክሱን ማመልከቻ ግልባጭ ወይም ቅጂ እንዲሁም የቀረቡ ማስረጃዎች ካሉ ለተከሳሽ እንዲደርስ ማድረግ አለበት። አራት ክሱን የሚሰማው ፍርድ ቤት ክስ መስማት ከጀመረበት ቀን አንስቶ እጅግ ቢበዛ በአንድ ወር ጊዜ ውስጥ ፍርድ መስጠት ይኖርበታል። አምስት ተከሳሹ በአድራሻው ባለመገኘቱ የተነሳ መጥሪያውን ለማድረስ ያልተቻለ እንደሆነም ፍርድ ቤቱ ተከሳሹ በሰባት ቀናት ውስጥ ካልቀረበ ጉዳዩ በሌለበት ታይቶ የሚወሰን መሆኑን የሚገልጽ መጥሪያ በጋዜጣ እንዲወጣ ትዕዛዝ ይሰጣል። በዚህ መልኩ ይዳኙ ይላል። አልሰማንም እንዳትሉ ነፃነቱን ጠብቆ ለሕግ የበላይነት መከበር እየሠራ የሚገኘው የኢትዮጵያ የፌዴራል ጠበቆች ማኅበር ያልታሰበ አደጋ ከሚፈጥረው ስጋትና ከሚያደርሰው ጉዳት ለመዳን ከዘመን ኢንሹራንስ ይወዳጁ፣ ይተማመኑበታል የሚለው ዘመን ኢንሹራንስና ቅልጥፍናን ከብቃት ጋር አዋህዶ ዘመኑን የዋጁ ደንበኛ ተኮር አገልግሎቶችን እየሰጠም ሰላሳ ዓመታትን በስኬት እየተጓዘው ኑ ከመሪው የግል ባንክ ጋር አብረን እንስራ አልሰማንም እንዳትሉ የሚለው አዋሽ ባንክ ስፖንሰር አድርገው አቅርበውላቸዋል። አመስግነናል።